ሰላም ጤና ይስጥልኝ። የተከበራችሁ ደርማቻችን የዕለቱን ዜና ጀላችሁ ቀሪ ባለሉል ብራን ነኝ። አብራችሁን ቆዩ። የዕለቱ ዋና ዋና ዜናዎችን ላሰማችሁ። ካልተሳካ ወታደራዊ ምጫ ያስከትላል የተባለ የኢራን የአሜሪካን ድርድር ሩሲያ እና ዩክሬን የሰላም ስምምነት ከባድ ካደረጉ አሜሪካን እንደማታሸማግል ተናገሩ። እነኝን አንድ ባንድ ደርስላቸው ሰብስክራይብ እና ላይክ እንድታደርጉኝ በአክብሮት እየገለጽኩ ወደ ዜና አመራቸዋለሁ። አብራችሁን ቆዩ። የአሜሪካና የኢራን ባለስልጣናት በአወዛጋቢ የኢራን ኒውክሌር መርሃ ግብር አዲስ ስምምነት ለመደረስ በኦማን ዋና ከተማ ሞስኮቶ ባለፈው ሳምንት በተዘዋወረ መንገድ ውይይት ማድረጋቸው ይታወሳል። የመጀመሪያ ዙር ውይይት በጣም ጥሩ እንደነበረ የተገለጸ ሲሆን ሁለተኛ ዙር ደግሞ በጣሊያን ዋና ከተማ ሮማን እንደሚደረግ ተጠብቋል። ዶናልድ ትራምፕ በአውሮፓ 2018 ኢራን የዓለም አያላም መንግስታት ከተዳረሱበት የቀድሞ የኒኩሊ ሱዳን ስምምነት የአሜሪካና የኢኮኖሚ ማቀመጥ አላቸው። ኢራንን አስቆጥጦ ቆይቷል። አሁን ዳግም የተጀመረው ድርድር ካልተሳካ አሜሪካን ወታደራዊ እርምጃ እንደምትወስድ ፕሬዚዳንት ዶናልድ ትራምፕ አስጠንቅቀዋል። ኢራን የምታካሄደው የኒውክሌር መርሐ ግብር ለሰላማዊ ዓላማ ብቻ የሚውል በማለት የጦር መሳሪያን ለማምረት እየሰራች እንዳልሆነ በተደጋጋሚ ያስታውቃለች። ነገር ግን ምዕራባውያን ሀገራት እንዲሁም የዓለም አቀፍ የኒውክሌር ተቆጣጣሪ አካል የሆነው በዚህ የኢራን ምላሽ ላይ እምነት የላቸውም። ይህም ኢራንና ሌሎች ከሞላ ጎደል የዓለም ሀገራትን የፈረሙትን የኒውክሌር መስፋፋት የመከላከል ስምምነትን ያፈረሰ ነው ተብሏል። የመነጩም ሀገራት ወታደራዊ ያልሆነ የኒኩሌር ቴክኖሎጂ ለህክምናና ለግብርናና ለአይን መምጫ እንዲጠቀሙ ነው የተፈቀደው። አሜሪካ በአውሮፓውያኑ 2018 ከኢራን ጋር ከተደረሱ የኒኩሌር ስምነት ከወጣችበት ጊዜ አንስቶ በኢራን ላይ የተጥሎ የነበረው ማዕቀቦችን በመመለስ አጸያፊ እርምጃ ስትወስድ ቆይታለች። አሜሪካ በአውሮፓውያኑ 2018 ከኢራን ጋር ከተደረሰው የኒኩሌር ስምነት ከወጣችበት ጊዜ አንስቶ በኢራን ላይ ተጥሎ የነበረው ማዕቀቦችን በመመለስ አጸያፊ እርምጃ ስትወስድ ቆይታለች። ኢራን በምላሽ ስምምነት የሚጥስ ስራዎችን ስታከናውን ቆይታለች። በዚህም ኢራን ለኒኩሌር ግንባታ ወሳኝ የሆነውና የተከለከለው ዩራኒን ለማበልጸግ በሺዎች የሚቆጠሩ የረቀቀ ማብሎችን ገንብታለች። የኒኩሌር ጦር መሳሪያ ወደ 90 በመቶ የተጣራ የበለጸገ ዩራኒን ይፈልጋል ተብሏል። የኒኩሌር ጦር መሳሪያ ወደ 90 በመቶ የተጣራ የበለጸገ ዩራኒን ይፈልጋል። በቀድሞ ስምምነት መሰረት ኢራን እስከ 300 ኪሎ ግራም የሚደርስ በ3.67 በመቶ የበለጸገ ዩራኒን እንዲኖራት ተፈቅዶላት ነበረ። ይህ መጠን ለሲቪልና ለምርመራ አላማዎች ብቻ በቂ ሲሆን ኒኩሌር ቦምብ ቦምቦችን ለመገንባት የሚያስችል አልነበረም። ለሁ መጋቢት 2025 ዓለም አቀፍ የአቶሚክ ተቆጣጣሪ ኢራን 275 ኪሎ ግራም ዩራኒየም እንዳለት ገልጾ ይህ ወደ 60 በመቶ በማጣራት አበልጽጋለች ብለዋል። በሩሲያ ና በዩክሬን መካከል ተጨማሪ የሰላም ስምምነት ንግግር ለማድረግ ጥረት በሚደረግበት በአሁኑ ወቅት ሁለቱ መገራት ውይይት ከባድ አድርጎ የሚያዩ ከሆነ አሜሪካን በአሸማጋኝነት እንደማትሳተፍ ፕሬዚዳንት ዶናልድ ትራምፕ ገለጹ። የሰላም ስምምነት በአፋጣኝ መደረስ አለበት ሲሉም ደግሞ አክለዋል። በቀናት ውስጥ በሁለቱም ሀገራት መካከል ስምምነት ላይ የመደረስ ምልክት ካልታየ አሜሪካን በውይይቱ ላይ ትለህ እንደምትወጣ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ገለጹ። ለሳምንታት ወይም ወራትን እንታቀዛችሁ ሌላ ትኩረት የሚሹ ጉዳዮች አሉብን ሲሉ ተናግረዋል። ሩሲያ ከሰሞኑ በፈጸመችው ጥቃት ሁለት ሰዎች መገደላቸውን፣ ከመቶ በላይ ሰዎች መጎዳታቸውን ተገልጸዋል። ፕሬዚዳንት ቭላድሚር ፑቲን የሰላም ስምምነት ለመዳረስ ብቁ ቅድሚያ ሁኔታዎች አስቀምጠዋል። ትራምፕ የሰዎችን ሞት እናስቆማለን፣ ነገር ግን ሁለቱን ወገኖች ሂደቱን ከባድ አድርጎ ካዩ እናንተ ሞኞች ናቸው ብለን ራሳችን ከውይይት እናገልላለን ብለዋል ትራምፕ አፋጣኝ የሰላም ስምምነት ላይ ደረስ ብሎ ቢያሰውን እስካሁን አልተሳካላቸውም። በፓሪስ ከአውሮፓ መሪዎች ጋር ውይይት ሲደረግ የነበረው ማርኮ ሩቢዮ በአፋጣኝ የሰላም ስምምነት መደረግ አለበት ስሎ ተናግረዋል። ትራምፕ ስልጣኑን በያዙት በ24 ሰዓቶች ውስጥ ጦርነቱን እንደሚያስቆሙ ሲነገር ቢቆይም እስካሁን አልተሳካላቸውም። የክሬምሊን ቃል አቀባይ እንደተናገሩት ድርድሩ ከባድ ነው። ጥቅሚያችንን አስከብረን የሰላም ስምምነት ማድረግ አለብን የምንፈልገው ሲሉ ተናግረዋል። የክሬምሊን ቃል አቀባይ እየተደረገ ያለው ድርድር ከባድ ነው። ጥቅማችንን አስከብረን የሰላም ስምምነት ማድረግ ነው የምንፈልገው። ለሰላም ስምምነት ዝግጁ ነን ሲሉም ደግሞ ተናግረዋል። የጣሊያኗ ጠቅላይ ሚኒስትር ጆርጅ ሜሎኒና ምክትል ፕሬዚዳንት ጄዲ ቫንስ ከተገናኙ በኋላ ቫንስ ደም አፋሳሹ ጦርነትን ለማስቆም ተስፋ ይታየናል ብለዋል። የዩክሬን ማዕድናትና የኃይል ዘርፍ መሰረተ ልማቶች እንዲሁም ነዳጆችና በድርድር ውስጥ ቀርበዋል። አሜሪካን ከዚህ ቀደም ላደረገችው ወታደራዊ ለዚህ አቅርባለች ተናቅርባለች አሜሪካን ደግሞ ጦርነቱን እንዲቆምና ጫና እንደምታደግ ገልጻለች። ፕሬዚዳንት ቭላሚር ዜሌንስኪ ድርድሩ የሰላም ስምነት ከመደረጉ በተጨማሪ የደህንነት ዋስትና እንዲሰጠ እንፈልጋለን ብለዋል። አሜሪካን እስካሁን ለዩክሬን ግልጽ የሆነው የደህንነት ዋስትና ከመስታት ተቆጥባለች። አሜሪካን በዩክሬን ኢንቨስትሜንት ስታደግ ከሩሲያ የሚሰነዘር ጥቃት እንደማይኖር አሜሪካን ተናግረ ነበረ።